ከተቀጠረችበት ቤት ውስጥ ወርቅ የሰረቀችው የቤት ሰራተኛ በአራት አመት ጽኑ እስራት እንድትቀጣ ተወሰነባት። ለዝርዝሩ ረዳሳጅን አባይነን የማየው ኢየሩሳሌም ዘሪሁን የተባለችው ተከሳሽ ወንጀሉን የፈጸመችው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት አካባቢ ነው። የፊት ምስሏ እንዲታይና ስሟ እንዲጠቀስ ያልፈለገችው የግል ተበዳይ በወቅቱ በቤት ሰራተኝነት ተከሳሽን ቀጥራ እንደምታሰራ ጠቅሳ ወርቆቹን ካስቀመጠችበት ቦታ እንዳጣች ትናገራለች። ሁለት ልጆች ያሉ እኛ ቤት አንደኛዋን ስለጠረጠርኩኝ በርቆለፍኩኝ ምናምን እንዳታመልጠኝ ብዬ መጀመሪያ ኛ ፎከስ ያደርግ ነው እቃው መቀበል ላይ ነው። ስለዚህ እቃውን እንድትሰጠን በጣም አንድ ሰዓት የሞላ ንግግር አድረገኝ ከልጅቷ ጋር። ከዛ ቋጠረችበት ከእሷ ከምተኛበት ክፍል ከሻንጣ ውስጥ አውጥታ ቃውና መጣች። ማድርበትም የለም ስትል ለማደር የሚሆን ገንዘብ ሰጧትና ሸኟት። ከዛ በኋላ በቃ በዛ ትተ ነው ነበረኛ። በኋላ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ሌላ ሰው ለቃ ታየሁኝ ልጅቷን። እዛ እንዲ አሁን ዝም ማለት የለብኝም ብዬ ተሰማኝ። እዛ እንዲያውም የመግደል ሙከራ ሁላ ምናምን አድርጋ ነው የተያየዋት እና ለሁለተኛ ጊዜ ያኔ ተመክራ ተምራ ነው የተለቀቀች ነው ለሁለተኛ ጊዜ እንዲህ አይነት ወንጀል ስትሰራ ለሌላ ህብረተሰብ ደግሞ መማሪያ መሆን አለባት ብዬ መጣው ለፖሊሶች አመለከትኩኝ በሌላ ቦታ ይሄን አረገች እና ተጸጽተን እኛ ደግሞ ለሁለተኛ እኛም ትምህርት አግኝተናል መቀጣት ያለበት ያው በወቅቱ ቅጣቱ ማግኘት አለበት የጎፋ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን አማራ አዳሙ በግል ተበዳይ በሰጠችው ቤቷ መነሻነት ተከሳሿን በቁጥጥር ስር ስራ በመስራት ክስ እንዲመሰረትባት መደረጉን ገልጸዋል። ተጠርጣሪዋም እንዲሁም ከወጣች በኋላ ሌላ በተመሳሳይ በጀሞ አካባቢ ቤት ሰራተኛ ውስጥ ትገባለች። ጀሞ አካባቢም እንዲሁም በተመሳሳይ የወንብድና ወንጀል ለመፈጸም በጩቤ አሰሪዋን በመውጋትና እንዲሁም ሚጥሚጣ ታድርግና ልትገላት ወደ ሽንት ቤት አካባቢ ይዛት ስትገባ በወቅቱ ያያት ሲመለከታት የነበረ ግለሰብ ስለነበረ እሷን ይዞ ወደ ፖሊሳ ጣቢያ የይዞ አቅርቧታን ከዚያም በኋላ አቅርቦ እነሱ አጠናቀው ለክፍሉ አቃቢ ሕግ ክስ መስርቶ ካቀረቡ በኋላ በዋስትና እንድትለቀቅ ሆኗል። የግል ተበዳይ ከዚህም በፊት ይችልሽ በሚዲያ የታይችዋ እንዲህ አይነት ተመሳሳይ የኔ እንደዚህ እንደዚህ አይነት ንብረቶችን ወስዳቢያለች በማለት መጣ ወደኛ አቤቱታ ታቀርባለች። ያለችበት ቦታ አፈላልገን ከያዘነን በኋላ ምርመራውን በተገቢ ሁኔታ አጠናቅረን ለክፍላችን ለንፋስ ስልክ ላፍቶ አቃቤ ሕግ ክስ እንዲመሰርቱበት አቅርበን እነሱም ክስ መስርተውበታል። የተከሳሽን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ ችሎት ተከሳሽ ኢየሩሳሌም ጥፋተኛ ሆና በማግኘቱ በአራት ዓመት ጽኑ እስራት እንድትቀጣ ወስኖባታል ያሉት መርማሪው ህብረተሰቡ ወንጀል ተፈጽሞበት ከመሸሽ ይልቅ የተፈጸመበትን ወንጀል ለፖሊስ መጠቆምና ፈጻሚውን አካል አሳልፎ መስጠት ይኖርበታልም ብለዋል።